እሺ፣ በቃ አባታችን ወይ፣ በል በቃ እሺ፣ እኔ በገና ከ አልቻልኩም፣ አያችሁ። እሺ በአባታችን ወይ በጊዜ በጊዜ ይሄንን እንድገሚልኝ እፈልጋለሁ እኔ አንተ የምትቀጣኝ ቅጣት እንትን በግዕዝ አባታችን ወይም በግዕዝ ነው የምትለው እኔ የምትቀጣኝ ቅጣት ከከበደኝ አንተ ተቀይራለክ እንደዚህ አየህ እኔ እንዳልተጫካኝ አድርገው አስተያየት አደረግኩልህ ቀየርኩልህ ኦልሬዲ የመረጥከው ቅጣት አየህ አይደል

አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ፀንዛሬ በርላችን ይቀርበለን፣ እኛም የበደለውን ይቀደምንል። አቤቱ ወደ ፍተና ማታግባን፣ ከክፉ ሁሉ አድነን እንጂ፣ መንግስት ያንተናትና፣ ሀይ ለክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ለመላኩ ለቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቶች ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽን ፍሬ የተባረከ ነው። ጸጋን የተሞላሽ ክብርት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረት ለምኝልን፣ አጣታችንን አስተሰሪልን ዘንድ ዘላለሙ አሚን። ኢትዮጵያ ሀገራችንን ሰላም አርጊልን እመቤቴ የሚጣለውን አርሰን የምንበላበት ሸምተን ሁሉ ነገር ሆዳችን ተረፍቶ የምንኖርባትን ሀገር መስር ችለና። ቴንክ ዩ አመሰግናለሁ። ከዚህ በላይ ሆድክ ምን ይነፋ? ተነፍቷል እኮ ሆድክ አሁን ከዚህ በላይ ምን ይነፋ? በትክክል ብለዋል። ምንም አልተሳሳተም። በገና ነው

ትሾፈኛለች። አይሆንም አይሆንም። ትሾፈኛለች እንዴ! ስርዓት ታስቀር አንቺ። እኔ ስለማልከፍተው ፀጉሬ ፊትክን። ለምን እኔ በኋላ ካሸነፍከኝ፣ ፊትሽን ተቀቢ ካልከኝ እንድቀባ። ሙዝ ግን የለም ቤታችን። አፕል አርግልሃለሁ። እኔ ያለኝ አፕል ነው። በዚህ ሙዝ ጌት ይመጣል። እንቁላል ተቀባ

ሙዝ ጾም የለም። ሙዝ የለም። ቡርድ የ- ቡርድ የአልኩኝ። አንቺ ዘይት እየው። አንቺ አንፊ ሲሪ የምታክሲ ዘይት እየው። የለም ሙዝ ሽሮ ሙዝ የለም። በሚቀጥለው ማመጣት። ሽሮ ወይም ሊጥ ሽሮ ወይም ሊጥ ሽሮ በጥብጠቅ ወይም ሊጥ ተጠባ። እንደ ፌስ ማስክ ሊጥ። አንቺ ዘይት እየው። ሊጥ ዊርድ እኮ ነው። ዊርድ ቅጣም እንደት ነው የምንቀጣጣው? እኔ እና አንቺ የተከበሩ ሰዎች ዊርድ ካላወቅክ ልንገር። አንቺ እንዲያው ዊርድ ካላወቅክ ዊርድ ማለት ብልግና ነገር ነው ብልግና ነገር ነው ዊርድ። ይሄ ዊርድ አይደለም። ዊርድ ማለት ትርጉሙ መስመር ያለፈ ባለጌ ነገር ማለት ነው። ዊርድ ማለት ዊርድ አይደለም፣ ይሄ ዊርድ ብልግና ነገር ነው። እኔ ሊጥ ወይም ሽሮ፣ ሽሮ ውጤቱን በውሃ በጥበጣ መቀባት ነው ያልኩትኝ። ይሄ ካልተመቸ ሁለተኛውን ምረጥ። ዶክተር ሀቢባ፣ ዶክተር አምባሳደር ሀቢባ አለቃዬ ናት ብለህ ግንባር ላይ ጻፍ፣ ወይንም የሀቢባ ቤተሰቦች ይችላሉ እያልክ ሩጥ ወደዚህና ወደዛ ምረጥ።

አንቺን እንደዚህ አይነት ጭምልቅ ልንቅና ውስጥ አይደለም። እንደዚህ አይነት ጠባ ነገር እንኳን ሲሸጡኝ ሲያስማሙኝ አውቃለሁ ትላለችጠባ ጊዜን አታቃጥለብኝ እኔ ቅጣት አልምረም። እንኳን ሲሸጡኝ ሲያስማሙኝ አውቃለሁ በፍፁም የማይቀየር አዎ እንደ እኔ አምስት ደቂቃ ጌሙ ጀምሮ እስከሚያልቅ የሀቢባ ቤተሰቦች ይችላሉ እያልክ ትሮጣለህ፣ ትመጣለህ፣ ትሮጣለህ፣ ትመጣለህ። ሙሉ ጌሙን አምስት ደቂቃ እያየንክ ነው። ታዲያ ቆራጥ ነኝ፣ አንዴ ካልኩ አልኩ። ይምጣ፣ አንተም ቅጣኝ ካገኘኸኝ። አጭር ሰው መብት የለውም አላልክም? የአጭር ሰው መብት እያሳየሁት ነው አሁን አጭሮች እኔ ድምፅ እሺ፣ በቃ ስታንቀሳሰረኝ፣ እኔ ሲጀመር አጭር በጣም ነው። አጭሮች ለእናንተ ነው ይሄን የምቀጣው። አጭር ሰው መብት የለውም ብሏል። የአጭር ሰውን መብት አስከበርኩኝ እኔ። አጭር ሰው ይለያል እንደ አጭር ሰው። እንደውም እኔ የጠበስኳት እራሱ አንጭር ማለት እስኪ ስሚ። ይኸው አጭሮች መብት የላችሁም ተብለናል። ይኸው እኔ መብት አስከበርኩ። ለአጭሮች ፍትህ፣ ለአጭሮች ብዬ እኔ አጭሯ መብቴን አስከበርኩ። ሶፋው ጋር ደርሳ ተመለስ በስተስፋት አላልክም። አይቆጠርም። የሀቢባ ቤተሰቦች ይችላሉ። ጮክ ብላይ፣ እየሰማ ነን። ታብታብ ጉዶች፣ በእጃችሁን በእግራችሁን፣ ታብታብ ታብታብ። ሸነፋት ጊዜ ቤተሰቦች ይችላሉ። አይሰማም። ደብል የሀቢባ ቤተሰቦች ይችላሉ።